ምክንያት ነው አይደለ? ወጣልኛ ገንዘቤን ካስቀመጥክልኝ ትርግበል። ያችን ሴት አስወጣልኝ። እኔ ለመኖር ነው ቤት የመጣው። ሰላም፣ ሰላም። ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በሀገር ውስጥ በውጭም ያላችሁ ወት ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እንግዲህ ውድ ቤተሰቦቼ ሰሞኑን እንዳያችሁት ያው እኔም ትንሽ ገጥሞ የነበረና አይምሮዬም ትክክል አልነበረም። ጸበል ቦታ ነው የቆየሁትና ቪዲዮን እንዳያችሁት ዛሬ ደግሞ ቤቴን ለማየት መጥቻለሁ። ምን ቤቴ ልበል ብቻ በጣም ከፍቶ እኔ የመጣሁት ውድ ቤተሰቦቼ፣ በውጭ የምትከታተሉ ይኸውት ወንድሞቼ፣ የኔን ነገር አሳዝኗችሁ ብዙ ጊዜ ስትከታተሉ የነበራችሁ ቤተሰቦቼ እኔ ወድጄም አይደለም ዳሬ ነም ጠልቼ አይደለም። ለምን እንደዚህ እንዳረገብኝ እኔ አላቅም። ዛሬ ቤቴን ለማያት መጥቻለሁኝና እስቲ እናንተ ምንድነው የምትሉኝ? ምንድነው በኔ ትፈርዱብኝ ያላችሁ? እኔ ጭንቅላት ንክክል አልነበርኩኝም ጸበል ቦታ ላይ የቀረብኩትና እንደውም ባዩ ብርታት ነው። ዛሬ እራሱ ተናስቼ እዚህ ልመጣ የቻልኩትና በጣም ታምሜ በጣም ሳለቅስ ነው የነበረውና ዛሬ ደግሞ ለማያት መጥቻለሁ ላይቻለሁ። ውድ ቤተሰቦቼ አውቃለሁኝ ብዙአችሁ በእኔ ፈርዳችሁ፣ ያው ያግባ፣ ምን ችግር አለው? ጠግበሽ ነው ምን ብለሽ ነው ብላችሁ ያላችሁ እህቶቼ፣ እናንተ በእኔ ፈርዳችኋል። በእኔ ቦታ ደግሞ ሆናችሁ አዩት ማለት ነው። በጣም ነው የምታዝኑልኝ እህቶቼ። በጣም ነው የተከፋሁት ያው ከጎኔ ማንም እንደሌለኝ ጠንካራ ቤተሰብ ስለሌለኝ ምንም ማድረግ አልችልም። የአዩ ብቻ ናት አጠገቤ። እንደዛ ተቃጥላ ርድብን ብላ እንደውም ደብቃኝ እሷ ቪዲዮውን ያየሁት እኔ አልነገረችኝም። እዛን መተራቱ እንደዛ በመሆኗ ማለት ነው እግዚአብሔር መስኪን እሷን ጥሎልኛል። ዛሬ ስቲ ወደ ቤቴ ልሂድኝ እና ሁሉንም ነገር ማለት ነው ግን ሰውን ማማን ቀብሮን ውድ ቤተሰቦች የዛን እንደዛ እንገታው እና ለስልሳ ምን ብላ እኔ ከመሃላችሁ ወጥቻለሁ፣ አንቺ ወደ ቤትሽ ግቢ ብላ ስንት ነገር ተናግራ ዛሬ ላይ ለካሷ ለበቀል ነው የተቀመጠችው። እሱም ለመበቀል ነው እንጂ እኔም ፈልጎኝ አይደለም። ውድ ቤተሰብ እንደዛ ያደረገው ማለት ነው። ገንዘቤ ላቤን አፍስሼ እንግዲህ እያንዳንዱ ማስረጃ ቢኖረኝ ኖሮ እህቶቼ ያሳያችሁ ነበር፣ ግን ማስረጃዬ የለኝም። የሚያውቀው የኔና የሱ ነገር ፈጣሪ ብቻ ነው። እነዚህ ዛሬ ከኔ ጋር አሁን ውድ ቤተሰብ በነገራችን ላይ ካሜራ ደግ የሚያወጣው የመጣሁት ቤተሰቦቼ እናንተ ምን ላይ እንዳለውን እንድታዩት ይፈልግ። ውድ ቤተሰብ በእኔ ነው የምትፈርዱት፣ በእሱ ነው የምትፈርዱት። ለዚህ ነው መረጃ እንዲሆን ቢደበድቡኝ ቢገሉኝ እንኳን መረጃ ለእናንተ ምክንያቱም እኔ እህታችሁ እናንተ እስከ ልብስ ስትደግፉኝ ቆይታችኋልና ይሄ ነገር እናንተም እንድታዩልኝ የባስ መቃት እንዳለበት እንዳለብኝ ዳብላ እልክ ላይ ነው ይህ የቆየሁትኝና፣ ዛሬ ላይ እሷ ደግሞ ቤት የለችም። እኔ ተደብቄ ነው የመጣሁት። አዩ አጠገብ የለችም በዚህ ሰዓት ማለት ነው። ያው እንግዲህ አዩዬ፣ ካየሽም እንዳትናደጅብኝ እኔም እንዳንቺ ተቃጥዬ ነው የመጣሁትኝ እኔ እህት በዚህ አጋጣሚ ማየት ሻይ ቀረሜን ውድ እና ብቻዋን መታተን ገብግባ ተቃጥላ እንደ እናቴ ሆና እንደ እህቴ እንደ ነገር ሆና ተቃጥላ ነብሷ የተመለሰችውና ከዛሬ ላይ እንግዲህ ያው አጠገብ የለችም እሷ። ያው ትቆጣኛለች፣ ግን እንዳትሄጂ በጭራሽ እንደዚህ እንዳታስቢ ብላ ተቆጥታ የነበረው ውድ ቤተሰቦቼ፣ አሁን ወደ እሱ ሄድኩኝ ነው ያለሁት። ምን ማለት ነው? እንዴ ምን ማለት ነው? ቤት ያደለ እንዴ መፍትሄ የለኝም የማምጣት? እንዴት? በቃ ቀረባከ? ተሰማለ፣ የምታደርገው ነገር በሙሉ ያስጠይቃል። ይገርምሃል፣ ደግሞ እኔ ልትከለክለኝ አልችልም መቼም ቢሆን ማለት ነው። እንኳንም አወቅ። እንግዲህ ልብ አድርጉልኝ ውድ ቤተሰቦቼ፣ ሴጣን አይደለሁም አደለ። ይመለከታችኋል በእኔ ሕይወት። ይኸውልህ ማስረጃ እየወሰድኩ ነው። ምንም አታደርጊኝም አንተ ልሻ ወይ እስከ ዛሬ እስከ ዛሬ ድረስ እያታለልክ እያየህ ምን ምን ልብ አለ? አንተ ጥቁር ልብ በጣም ምንም ልብ የለም። አንተ ቀርሻ ልብ ይዘህ ኧረ በቃ ጭራሽ አንተ ትሄዳታለህ። አንተ አንተ ትሄዳለህ፣ እኔ አልሄድም። ከዚህ ሰላም ይሳ አይገርም እየታለች አንተ ጉድ ምን ያገባሻ? ቤት እኮ እኔ ነው። ረሳሁ እንዴ? በኔላ ብንደቆም የቤት አታውቅም። ቤት እኮ አይደለ? ያቺን ሴት አስወጣልኝ። እኔ ለመኖር ነው ቤት የመጣሁት አይደለ? አንተም አብረሀት ትወጣለህ። አዎ፣ ተነስሽ፣ አስወጣልኝ። አንተም ውጣ። እኔ ብዬ እኔ ብዬ እኔ መብቴ። አንተ ሀገር ሙሉ እኮ ያውቀኛል። እኔ መብቴ ነው። መረጃ ነው። አሁን ግባና አስወጣልኝ! ውጣልኝ! አንተም ውጡልኝ ከቤቴ! አዎ ተነስ፣ ውጣልኝ! ተነስ፣ አስወጣ፣ ታውጣልኝ። ተነስ፣ አስወጣልኝ። አለኝ መብት። አንተ ራሱ መብት እዚህ ጋር ራሱ መቀመጥ መብት የለም። ስትጀመር ማለት ነው። እስቲና እናያለን፣ እናያለን፣ እናያለን። አስወጣልኝ። ወጣ አለ፣ በቃ

ዞርበል ከቤት አትከለክለኝም ዞርበል ልልኝ ቤት ለማወቅ

ምንም በምንም በምንም ብዬ አንቺ እና እሱ የምትገቡበት መቀመቅ ነው። ምከታቸውአለአል ጎሎብ ማለት ነው። ረታችሁን ከግቤ ውጡልኝ። አዎ ከግቤ አዎ፣ ከግቤ ማትወጡልኝ ከሆነ በዚህ ውጡልኝ፣ ውጡልኝ፣ ውጣልኝ

ነቀቀኝ ነቀቀኝ ወደ እዛ አትንካ። ነይ ውጪ፣ ነይ ውጪ። ማፍታለሽ የሚሆን ይሁንልኝ። ከግቤ ውጡልኝ፣ ኑ ውጡ። ጨርቅሽን። ይሄ ደረጃ፣ ጨርቀን ይዘው ጣና። ና አይገርምም? እስከ ዛሬ ማለት ነው። ስማ ስም፣ እስከ ዛሬ ማለት ነው። ትሰማለህ? ጭራሽ መገፍተር። ታያለሽ ምን እንዳዘጋጀውልሽ። እረ፣ ወይኔ ጭራሽ ዱላ